ከፊትና ናታን እንግዲህ በኢፍራታ ተጣሉ ማለት ነው። ከዚህ በኋላ አንተን አትፈልግህም፣ እመነኝ። ስብር ብር ነው ያደረካት፣ የሰባበርከውም ልብ ደግሞ እኔ ጠግነዋለሁኝ። ድጋሚ እንዳትደውል ማገኘት አልፈልግም። ኢፍራታ የጉድ አፍልታለች። ከዚህ በኋላ እንደውም ከፈለክ አሳስረው። ናታንን አልፈልገውም። እሱ ከሃዲና በጣም በጣም ወራዳ ሰው ነው፣ ብላ እንግዲህ እምቢ ዘራፍ አብዝታለች። እውነት ለመናገር ማለት ነው ከዚህ በኋላ አይ ተናደሽ ነው እንጂ በፍጹም አንቺ እንደዚህ አይነት ልጅ አይደለሽም። ደግሞ በናታን የምትጨክኝ ሴት አይደለሽም እያለ እሱም ደግሞ ከኋላ ከኋላ እንግዲህ ሲያሽቃብጥ ነበረ ማለት ነው። ብዙ ኮሜንታተሮች ደግሞ የኢፍራታ መነፋረቅ በጣም አስጠላል፣ የጽናትም እንደዛው አንድ አይነት ነው ወይ ደራሲው እያላችሁ ነው እንደ ውዶቼ፣ እውነት ለመናገር ኮሜንት ላይ እስኪያስቀምጡልኝ። አንድ ሰው የተሰጠውን ገጸ ባህሪ ነው የሚተውነው እንግዲህ ማለት ነው። ስለዚህ እናንተን በህይወታችሁ የሆነ ሰው አስቡት እስኪ ይችልች ለብዙ አመታት ተደብቃለች። እናትሽ እናቷ እንደጣለቻት እንደገና ደግሞ እናት አባት፣ ወንድም እህት የለኝም ብላ እያሰበች እነሱን እያፈላለገችበት ባለች ሰዓት ነገር ግን አንድ ሴትዮ መታ ለብዙ ዓመታት ቤታችሁ ተቀምጣ ከዛም በኋላ የሆነ ሰዓት ደግሞ እያወሩ ከዛ እኔ እኮ ልጇ ነኝ ይሄኛው ልጅ ደግሞ እናታን ደግሞ እንግዲህ ከበፊት ማጀምራ ቤተሰቦችን እንድታፈላልገኝ ብላ ቃል ገብቶላት ነበር። እሱ ደበቃት። ከዛም ደግሞ እናቷ ሳትነግራት እነሱ እያወሩ ተሰማ። እና ያን ህይወትስ፣ ያንን ነገር ወደ ራሳችሁ ብታመጡት ምን ያህል ልባችሁ ይሰበራል? ምን ያህል እንደ አንዳንዴ ኮ ወደ ራሳችን ማምጣት አለብን። ዙሮ ፊልምን የምናየው ልንማርበት ነው። ከዛ ነገር አይደል የሆነ ትግስተኛ የሆነ ትግስተኛ ገጸ ባህሪ ከተሰጠ ከዛ ነገር ትግስተኝነትን ለመቀበል ነው። ለሰው መስዋዕት ለመክፈል ከሆነ ደግሞ ለሰው ልጅ መስዋዕት ለመክፈል ከዛ እንማርበታለን ማለት ነው። ስለዚህ ኢፍራታም እኔ በኢፍራታም መሆን አልፈርድም በጽናትም አልፈርድም ማለት ነው። የተሰጣቸውን ገጸ ባህሪ ነው የሚተውኑት። እና ኢፍራታ ለብዙ አመታት ተደብቃ ነገር ግን አሁን እናቷም እንግዲህ ጎና ሆና ስታባብላት በችግሯ ጊዜ እንደውም ከሁሉም ጠበቃ ስትቆምላት የነበረችው እናቷ ሆና ስትገኝ ምን ያህል ልብ ይሰብራል። ከምንም በላይ ነው። እንደ ያው እሷ የሆነች ናት። እኔ ብሆን ራሴ ያጠፋል። ሆ አስቡት እስኪ እንግዲህ እናታን ከዚህ በኋላ ይቅርታ አታደርግልኝም፣ በፍጹም ብሏል። እውነት ነው፣ ይቅርታ ማድረግ የለብሽም ኤፍራታ ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች፣ እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉ ከልብ አመሰግናለሁ። አራይ ዲያው ቆንጆ ቆንጆ ነው። ተው ዩቲዩብ ካምፓኒው ሸርተው እና ውዶችዬ እንግዲህ እውነት ለመናገር እኔ ትናንትና በጣም አዝኛለሁ፣ ማለት ነው ቤዛ ሁሉንም ነገር ለምን አትናገሩም እያለች ነበረ ማለት ነው ለምን አትናገሩም ምንድን ነው እያለች። ከዛም በኋላ እንግዲህ ቤዛ መጣችና፣ ቆይ እኔ የምላችሁ ኤፍራታን እኳ አይቻት ነበረ፣ ወደዚህ ስትገባ ምን ብላገኒ እራሷን ስታወደቀች። ከዛም በኋላ ይ ምን እየተካሄደ ነው፣ የኢፍራታን ስም ሳነሳ እንደዚህ እክፍሏናት እንዴ? አሁን እስኪ ቤዛ በዚ ሰዓት ይቀለዳል? ሂጀሽ ውሃ ምጭ ሲላት፣ ቤዛ ደግሞ ሂዳ እንግዲህ በብርጭቆ ውሃ ማንጣት ሲገባት በባል ያመጣች። ቆይ አንቺ ሴትዮ ሻወር ነው እንዴ? ልታጥቢ ነው እንዴ? ፈለግሽው እንዴ? እኔ አላቀውም። ታዲያ ውሃልክኝ ውሃ መጣወኝ። እኔ እኮ የሚቀመጥበትን ቦታ አላቀውም። ከዛም በኋላ እሺ በቃ ትንሽ ትንሿን አንጨስ ይላት አንስታ ልገለብጠው ስትል ወይኔ ናታን አለና እንደዚህ በእጅሽ ብሎ ቢያባብሏትም ጭራሽ ልትመለስ ስላልቻለች ሆስፒታል ወስደው፣ እንግዲህ ከሆስፒታል ደግሞ አንጥተዋት፣ በቃ ከዚህ በኋላ ሁሉም ነገር አከተመ። እስከዛሬ ዛሬ የተቀመጥኩት ለልጄ ነበረ። ከዚህ በኋላ ግን ምንም የማደርገው ነገር የለኝም እያለች በጣም ተጸጸተች። ቤዛ ደግሞ ለምንድን ነው የማትነግሩኝ? እስኪ ንገሩኝ ስትል፣ መናገር ብንፈልግ እኮ እንነገች ነበረ ግን መናገር አንፈልግም። ደግሞ ይሄንን ሰማሽው አልሰማሽውም አንቺ የሚጠቅምሽ ነገር የለም እያለ ናታን እንግዲህ ነገራም ማለት ነው። ከዛም በኋላ እሺ እናንተን እኔን መቼስ አምናችሁኝ ታውቃላችሁ። ግን ደግሞ ሻንጣዋን ይዛ በቃኝ ከዚህ በኋላ እስከዛሬ ሰራተኛ ሳልሆን የሰራተኛን ወዝ እንኳ በጥሙ ሳልጠብቅ ይሄን ያህል አመት ተቀምጫለሁኝ። አሁን ግን በቃኝ። ለአንድ ልጅ ነበር የተቀመጥኩት እሱም አልተሳካም። ሂጄ ዳግም ልጅ ማቀፍ አለብኝ ብላ ሄደች እና ከልጇ ጋር እቅፍ ውስጥ ሆና እያለቀሰች ነበር። ያፌት እንግዲህ ደውሎ እናታን ደውሎ የኔ ጨረቃ ሲል ያንተ ጨረቃ የለችም ከዚህ በኋላ እኔ ጋናት እንደውም ታውቃለህ ይሄ ነገር በመፈጠሩ እጅግ ደስ ነው ያለኝ እንደዚህ ስብርብር እንዳደረግካት እኔ ግን አፍርሼ መልሼ ጠግናታለሁ አለው አንተ ሰይጣን ቁራሽ ሰይጣን አንተ የት ታውቃለህና ኧረ እባክህ እኔ አንተ ነሃ የምታውቀው አርፈህ ብትቀመጥ ይሻልሃል የተባሉ ቃላቶች ሲወዛወዙ ነበረ እሷ ደግሞ ተወኝ ባክ ያፌት እኔ ከአፈር ነው የተገኘሁት ተወኝ ተወኝ ብትለውም እሱ ግን በፍጹም አልተውም። የኔ ጨረቃ ምን ሆነሽ ብሽ ነው የኔ ጨረቃ እያ የኔ ንግስት ነው እንጂ፣ የኔ ንግስት ምን ምን ሆነሽ ብሽ ነው። ምን አገባህ አንተ? ምንስ ብሆን እስኪ ነገር ምንስ ብሆን ምን አገባህ? እንደውም ከዚህ በኋላ ሁላችንም የፈለከውን ነገር ማድረግ ትችላለህ። አያገባኝም፣ አይመለከተኝም እያለች ነበረ። ሻወር ቤት ገባች እና ከዛ ወይኔ ወይኔ እንደዛ ቃል ገብተህልኝ ነበር። እንደዛ ብዙ ነገር አድርገህልኝ ነበር። ብዙ ነገር ብለኸኝ ነበር። ቆይ እኔ ምን አጥፍቼ ነው? ምን አድርጌ ነው በዚህ ልክ እንደዚህ የበደልክኝ? እያለች በጣም እያለቀሰች ነበረ። በፊት በፊት ያላትን ሁሉ እያስታወሰች እናትስ እንዴት በልጇ እንደዚህ ትጨክናለች እያለች ነበር። በሌላ በኩል እንግዲህ ሉሊት ከውጭ ላይ ቀጭቃ እያለች ስመጣ እዚህ ደግሞ ተቀባብታ ልብ በሙሉ ለቢኒ ስትል ቅብት ብትብላ ስትወርድ ከዛም በኋላ ተገናኙና ሳቀችባት። ቆይ፣ ምን ያስቅሻል? ማለቴ እንደዚህ ተኳኩለች የት ልከጅ ነው? ፍቅረኛሽ ጋር? አረ ደግሞ አኳኳሉን እንኳ አልቻልሽበትም። ማለቴ ልብ። አንቺ ምን አገባሽ? ቆይ እስኪ ንገሪኝ። ምንም እኮ በቃ። አንቺ የሆነ ሰው ዘንጦ ምናምን አምሮባችኋል ማለት ያምሻል አይደል? እኔማ ልነቅሽ ነበር፣ ሆ ግን ታቂያለሽ፣ የሆነ ነገር ይሰማኛል ምንድን በቃ አንቺን ሳይሽ ልቤ ውስጥ የሆነ የታፈነ ነገር ይሰማኛል። ስትል ምን እ ብላ ድንብርብር ብላ ገባች። ከዛም በኋላ ናታን ዝም ብሎ በመስኮት አሻግሮ ያያል። ከዛ ቤዛ መጣችና ምን እያሰብክ ነው? አሁንም እዚህ ነው አይደል? እስኪ ንገረኝ። በቃ እሷ እኮ አትፈልግህም። ባትፈልገኝም እንኳ በቃ ግን እዚህ ስሆን ሰላም ይሰማኛል አይ ቆይ በዚህ ልክ ምን ብታደርጋን ነው ግን? እንደዚህ እንትን ያላችሁት አንተም ገነትም። አይ እሱን ተይው ባከሽ። በአሁኑ እንኳ ይቅርታ በፍጹም እንደማታደርግልኝ ያውቃለሁ። ደግሞም ትክክል ናት አለ። ቆይ ምንድን ነው ትክክል ያልሆነችው ምንድን ነው ትክክል ውስጥ አልገባኝም። ታዩ ባታይቅ እኮ ይሻላል። ገኒ ደወለች እና እስካሁን ድረስ ምንም ወሬ የለም የኔ ናታን አለችው። አረ የለም ገንዬ፣ እኔም ጨንቆኛል። አይ በቃ ታቃለህ፣ ልጄን አንድ ጊዜ እንኳ ባቀፍኳት፣ አንድ ጊዜ እንኳ ሁሉንም ነገር በነገርኳት፣ ከዛ በኋላ የፈለገችውን ውሳኔ ተወስን ነበረ፣ አለችው። አይ አሁን እኮ ያለችው እያፌት ጋ ነው። በፍጹም ማግኘትም ሆነ እሷ ካልፈቀደች በስተቀር መውጣትም ሆነ መሄድም አይቻልም። እዛ ሰይጣን ቁራጭ ቤት ናት እያለ እያወራ ነበር። ቢንዬ በጣም ግራ ተጋብቶ እንዲሁም ደግሞ ዳግምም አይዞ ሽማዬ እያሉ ግራ ተጋብተዋል። ከዛ ጽ ደወለች፣ እና ቆይ አንተ ገና አይደብርህም? በሰላም ገባሽ አትለኝም? ደግሞ ስለምንድነው ያልደወልከው? አለችው እባክሽ ገኔ እኮ በጣም የሆነ ችግር ውስጥ ነበረች እና ለዛም ነበረ። እና ታዲያ ቢሆንስ ለምን ሰላም ገባሽ አይባልም? እ በቃ እስኪ በቃ ሶሪ ምናምን ሲላት፣ በቃ አንድ ታሪክ ማውራት አለብን። አንድ ታሪክ አውራኝ እሺ አለችው እሺ ብሎ ታሪኩንም እየተረከላት ነበረ። ከዛም በኋላ አንድ ባለ ሀብት ነበረ እና አንድ ደሃ ነበረች። እሷ ባለ ሀብት ነበረ እሷ እሱ ደሃ ነበር፣ እሷ ደግሞ ባለ ሀብት አገባችበት። ምክንያቱም ድህነቱን ንቃ። ግን የሆነ ሰዓት ላይ እሱ ሀብታም እሷ ደግሞ ደሃ ሆነው ተገናኙ እና ያ ሀብታም ብላ ያገባችው ባሏ እዚህ ድርጅት ውስጥ እኮ ነው ተቀጥሬ የሰራሁት ምሰራው እያለ ሲነግራት፣ በጣም ተሸማቀቀች። አይሽ ህይወት ለአንዱ ከፍ ለአንዱ ዝቅ ናት። ነገር ግን ዛሬ ከፍ ብለሽ ነገ ዝቅ ማለትሽ አይቀርም፣ ዛሬ ዝቅ ብትይም ነገ ከፍ ማለትሽ አይቀርም እያለ ሲያወራት ነበር። ታውቃለህ፣ እሷ ግን በጣም ጨካኝና አረመኔ ናት እያለች ነበረ። አይ እሱን እንግዲህ ለባለቤቱን ተወው እያለ ታሪኩን ሲያወራት ነበረ። ከዛ ያፌት አረ ምን ሆነሽ ነው? ታይ ንገሪ ቢላት፣ ምንም አይመለከትህም አልናገርም። እንደ እናንተ አውሬ የለም። አንተ የፈለክ ሆነ፣ አንተ ቆይ፣ ቀድሞ ስለ ፍቅርም ሆነ ስለ ቤተሰብ የምታውቀው ነገር አለ